ነው ዴቭን እንዳልሆን እንዲሆንና እንዳይሆን አድርገው አዋርደውታል ማለት ነው። እሱም እንግዲህ በትግስት ሊያዋራቸው ቢሞክርና ያለውን ነገር ወይም ምን እንደተፈጠረ ሊጠይቃቸው ቢሞክርም እሳቸው በደፈናው ብቻ ምንሀል ባለጌና ጨምላቃ እንደሆነና በሰው ክብር የሚጫወት በጣም አሳፋሪ ሰው እንደሆነ ሲነግሩትና ከሉሊት ሉሊት ላይም እያደረሰውን ያለውን ጾታዊ ጥቃት ወይም ደግሞ ልጅናት ብሎ እየተጫወተባት እንደሆነ ሲነግሩ ያሳሰሩት እና የሀሳባቸው ሲገባው በጣም አዝኗል ማለት ነው። ሊያስረዳቸው ሞክሮ ነበር። እሳቸው ግን በፍጹም ሊረዱ አልቻሉም ማለት ነው። ያው በእርግጥ የእናትነት ስሜታቸው ቀስቅሷቸው ነው። ምክንያቱም እሮዛ በጣም አስመሳይ ሰው ስለሆነች፣ እንግዲህ በጣም አስመስላን የነገረቻቸው ማለት ነው። እሳቸውም ልጄ ላይ እንዴት እንደዚህ ያደርጋል ብለው በጣም አዝነው ነበረ ማለት ነው። ስለዚህ ዴቭን የተናገሩት ነገር በጣም አስከፍ ታል ማለት ነው። እሱም እሳቸውም ስሜታዊ ሆነው እሱንም ስሜታዊ አርገውት እንግዲህ ሉሊትን ከቤት ምንም ሳያስብና ሳይረዳበን አባሯታል ማለት ነው። እንግዲህ ሉሊትም የተፈጠረውን ነገር ለማስረዳትና ለማወቅ ብትሞክር እንኳን ቆሞ ሊያዳምጣትም አልቻለም ማለት ነው። በጣም በጣም ተናዶ ስለነበረ፣ ስሜታዊ ሆኖ ስለነበር እሷ የምትናገረውን ነገር በፍጹም ሊሰማ አልቻለም ማለት ነው። እንግዲህ እዛ ጋር የተናገራት ነገር በጣም ግራ ነው የሚያጋባት ማለት ነው። በፍጹም እኔ አንቺን ያንቺን ገላ አስቤ አላውቅም ብሎ ሲላት እንግዲህ ፊቷ ላይ የነበረው ድንጋጤና ስሜት በሙሉ ይታይ ነበረ። ምክንያቱም እሷ ምንም የምታውቀው ነገር የለም። አሁን እዚህ ጋር ዴቭ እያሰበ ያለው ማለት ነው ሉሊት ለናትየዋ ዴቭ እንደዚህ እንደዚህ አድርጎኛል፣ ወይም ደግሞ እሱ በፍቅር ጉዳይ ይፈልገኛል ብላ የነገረቻቸውን የመሰለው ማለት ነው። ይሄ ሁሉ የሮዛ ተንኮል እንደሆነ ቁም ብሎ ሊያስብም አልቻለም። ታስዋን ነች እየነገረቻቸው የነገረቻቸው ብሎ ስላሰበ እንግዲህ እሷንም በጣም አስከፍቷታል ማለት ነው። እሷም ወንድሜ እያለች ልታስረዳው ብትሞክር ራሱ በጣም አሳቆ እንግዲህ ከቤት አባሯታል ማለት ነው። ሉሊት እንግዲህ የምትሄድበት ማንም ሰው የላትም። እሱን ብቻ ነው የምታቀው እሱ ተከትላን የመጣችው ስለዚህ፣ እዚህ ከተማ ውስጥ የምታቀው ሰው የለም። ወዴት እንደምትሄድ እራሱ የምታቀው ነገር አልነበረም ማለት ነው። ስለዚህ ሉሊት እንግዲህ ምን እንደሚያጋጥማት ባናቅም አሁን ላይ ግን ግራ ገብቷት እንግዲህ ወዳገኘችው እግሯ ወደ መራት ብቻ ነው እየሄደች የነበረው ማለት ነው። እናትየዋጋም ዋጋም ደውላ ልትጠይቃቸው ብትሞክርም ሊረዷት አልቻሉም ነበር። መጨረሻ ላይ ግን እንደምንም ብላ አግባብታ ያለውን ነገር አስረድታቸዋለች ማለት ነው። ያለውን እውነታ ሲረዱም ተመልሰዋል። እንግዲህ ዴቭንም ምንም ብለው እንደ ይቅርታ እንደሚጠይቁትና በምን አፋቸው ሊያወሩት እንደሚችሉም ከአሁኑ እያሳሰባቸው ነበረ ማለት ነው። ሉሊትም እንግዲህ በና ትየዋ ድርጊት በጣም አፍራለች ማለት ነው። እና እናትየዋን ግን ያው እንደምንም ብላ አስረድታቸዋለች። ይሄ ነገር እንግዲህ የሮዛ ነገር እንደሆነና የሮዛ ተንኮል እንደሆነም ነግራቸዋለች ማለት ነው። ሮዛ ምን ያህል ክፉ ሴት እንደሆነችና እሷን ለመጉዳት ምን ያህል ርቀት እንደምትሄድ ከዚህ በፊትም እንግዲህ ለበበረሃ ወደ ሌላ ቦታ ልትሸጣትና ልታሰድዳት እንደነበርም ስትነግራቸው እንግዲህ በጣም አዝነዋል። ዴቭ ንጹህ ሰው እንደሆነ ሎሊትን በወንድምነት እንደሚያስባትም ተረድተዋል ማለት ነው። ግን አሁን ላይ ነገሩ ከረፈደ ሆኗል ማለት ነው። ከዴቭ ጋር በስነ ስርዓት ቢነጋገሩ ኖሮ ይሄ ሁሉ አይፈጠርም ነበረ። በዚህ መሀል እየተጎዳች ያለችው ሉሊት ነች ማለት ነው። ያው ከቤት ተባራለች። አሁን ላይ ግን ዴቭን በሰራው ነገር ተጸጽቶ ሉሊትን እየፈለጋት ነው ያለው ማለት ነው። ከህዋን ጋር ህዋንም ግን ያው ሮዛን ጠርጥራት ነበረ። እጅሽ ካለበት ብላት ብላት ነበረ። እሷ ግን በጣም አስመሳይ ስለሆነች እኔ ክብሬን የማቅ እና ክብር ያለኝ ሰው ነኝ ብላ እንግዲህ እራሷን እያታለለች ነው ያለችው ማለት ነው። ሉሊት ግን ይሄ ነገር ሮዛ እጇ እንዳለበት አውቃ ብቻ ተጠራጥራ ጠይቃት ነበር፣ ግን ልትነግራት አልቻለችም። ለዴቭም የሆነ ምልክት ልሰጠው ሞክራ ነበርም። ሉሊት ይሄንን ነገር የምታደርገው ይመስልሃል ወይ ብላ ስትጠይቀው ምን ማለት ነው ከእሷ ውጭ ይሄንን ሊያደረግ ሰው የሚችል የለም ብሎ እንግዲህ ሙሉ በሙሉ ሉሊት ይሄንን ነው ዴቭ። እንግዲህ አሁን እውነታውን ሲያቅ ምን ሀል ሊያዘን እንደሚችል አናውቅም ማለት ነው። ሉሊትን በጣም አስከፍቷታል። ይሄ ነገርም በጣም ተሰምቶታል። ከተማ ውስጥ ማንም ሰው እንደሌላትም ያውቃል። እንግዲህ ይኸው በፍለጋ መከራቸውን እያዩ ነው ማለት ነው። እሷ ደግሞ እግሯ ወደ መራትና ወደ መራት እየሄደች ነው። ያው እንግዲህ ግራ ገብቷታል ማለት ነው። አሁን ላይ ሉሊት። ባንቴሮም እንግዲህ ነገሮቹ ስላላማሮ ማለት ነው፣ ነገም የኔጣ ይሄ ነው ብሎ ስላሰበ እንግዲህ ሰም ቢሆን እግሩ ወደ መራው ሊሄድ ፈልጎ ነበር። ለዴቭም እንግዲህ ከኔ በላይ የበደለህና ከኔ በላይ ያስቀየመህ ሰው እዚህ ምድር ላይ ሊኖር አይችልም፣ ስለዚህ ሉሊት አንተን ምንም አላደረገችህም ብሎ እንግዲህ አንዳንድ ነገሮች ምክር ቢጤ ለግሶታል ማለት ነው። ዴቭም ያለው ነገር ልክ እንደሆነ ተሰምቶታል ማለት ነው። ባንቴሮም እንግዲህ ሉሊት ይሄንን ነገር በፍጹም ልታረግ እንደማትችል እርግጠኛ ነበረ፣ ምክንያቱም በጣም መልካምና ጥሩ ሰው እንደሆነች ስለሚያውቅ ማለት ነው እንግዲህ እዚህ ቤት ውስጥ በሷ ከሌለች እኔ ምንም አላደርገም፣ ብሎ እንግዲህ ሊወጣ እየሞከረ ነበረ። ግን ያው እንደ ልቡ መራመድ ስለማይችልም ወደ ቤት ዴቭ እንደምንም አባብሎም ቢሆን መልሶታል ማለት ነው እንግዲህ እሉሊት ንጹህ እንደሆነች ና መቼም እሱ ያሰበውን ነገር ልታስብ እንደማትችል ነግሮታል ማለት ነው ለዴቭ ዴቭም እንግዲህ ባደረገው ነገር ቅድም እንዳልነው በጣም ተጸጽቶ ፍለጋም ወጥቷል ማለት ነው ሮዛ ግን አሁን ላይ ሉሊት ተመልሳ ወደ ቤት እንደማትመጣና ና ድጋሚ እዚህ ቤት ውስጥ እንደማትኖር እያሰበች ነው ያለችው እንግዲህ ያው ሉሊትን እግዚአብሔር ገጥሟቸው እና ዴቭ ካገኟት ግን ቀጥታ ወደ ቤት ይመልሳል ይሰጣታል ማለት ነው። የዚህ ጊዜ እንግዲህ የሮዛ ነገር ይከሽፍባታል። ያው እንግዲ ሌላ ተንኮል ስለማታጣ እንግዲህ ሌላ መንገድ ልትፈልግ ትችላለች ማለት ነው። ባንቴሮም እንግዲህ ሉሊት ባንቴሮም እንግዲህ ያው ሮዛን እያስፈራራት ነው ያለው ማለት ነው። የኔና ያንችን ሚስጥር ለዴቭ እነግረዋለው እያላት ነበረም። እሷም ይሄንን ነገር ከመናገር በፊት ቁጭ ብለን ማውራት አለብን ብላ እንግዲህ በጣም ትፈርታለች ማለት ነው። ሊነግረው ይችላል ብላ አሁን ላይ እንግዲህ ያው ባንቲሮ በጣም ተናዷል። ሉሊት በቤት ውስጥ ከቤት በመባረሯ ማለት ነው ያው በእርግጥ የሮዛ ስራ ነው ብሎ ሙሉ በሙሉ ባያምን ዛ ቤት በመሄዷ እንደ ተደሰተች ደጋግሞ እየጠየቃት ነበር። እሷ ምንም እንዳልመሰላትና ፈጽሞም ሊከፋት እንደማይችል በመሄዷ እየነገረችው ነው። በተዘዋዋሪ ደግሞ ያው ደስ ብሎኛል ከዚህ ቤት መሄዷ፣ ሁላችሁም የዚህ ቤት እንግዳ ናችሁ፣ እያንዳንዳችሁ መሄዳችሁ አይቀርም ብላም እንግዲህ በቅኔ እየነገረችው ነው። በረ ማለት ነው ለባንቴሮ ሂዋኔም እንግዲህ ያው ከዴቭ ጋር መከሯን እያየች ነው ማለት ነው ያው ሉሊትን ፍለጋ ያው እንግዲህ

ዴቭ ያላት ፍቅር እጥግ ድረስ ነው። አሁንም ፍቅሯ በሙሉ አልወጣላትም ማለት ነው። በእያንዳንዱ ችግርና በእያንዳንዱ ነገር ውስጥ በእያንዳንዱ ውስጥ ከሱ ጋር መሆን ነው የምትፈልገው ማለት ነው። ምክንያቱም አንደኛ ሉሊት ይሄንን ነገር እንዳላደረገችውና ልታደረገው እንደማትችል ልቡናም እየነገራት ነው። ዴቭ ብቻ ነው እንግዲህ የሰማውን ነገር የሰማው ማለት ነው። ሄዋንም እንግዲህ አሁን ላይ ዴቭን እያጽናናችውና እያበረታታችው ነው ያለችው ማለት ነው። ግን ሮዛም እንግዲህ የባንቴሮ በህይወት መኖር ለሮዛ ትልቅ ትልቅ ችግርና ትልቅ ስጋት እንደሆነ ስለምታውቅ አሁንም አሁን እንግዲህ ባንቴሮን ባገኘችው አጋጣሚ ለማጥፋትና ወይም ደግሞ ካለበት ችግር በፍጹም ሊወጣ እንደ እንደ እንዳይችል ለማድረግ ሁል ጊዜ እየጣረች ነው ያለችው ማለት ነው። ምክንያቱም ትልቅ ሚስጥር በውስጣቸው ስላለ ያንን ሚስጥር ደግሞ ይወጣብኛል ወይም ደግሞ ለዴቭ ይነግረዋል ብላ ስለምታስብ ባንቴሮ ቆሞ እንደሄድም አትፈልግም ግ አንደኛ ሁለተኛ ደግሞ እንግዲህ ያው በህይወት እንዲቆይ ራሱ በፍጹም አትፈልግም። አሁን ላይ እንግዲህ ባንቴሮን ከዚያ አጋጣሚ መቼም አላገኝም ብላ ለመግደል እያሰበች ነው ያለችው ማለት ነው። እንግዲህ እሱ ደክሞት ሶፋ ላይ ጋደም ብሎ ባለበት ሰዓት ማለት ነው እንግዲህ ብርቱካን የበላበትን ቢላ አንስታም እስከ መጨረሻ ድረስ ልታሰናብተው እያሰበች ነው። ምክንያቱም እሱ ከሞተ የሷ ሚስጥር እስከ መጨረሻው ድረስ አብሮ እንደሚቀበር ስለምት ስታስብ አሁን ላይ ባንቴሮን ለመግደል እያሰበች ነው ያለችው ሮዛ ማለት ነው እንግዲህ፣ ቢሊዮን አንስታ ልትወጋውም ነው። እሱ ደግሞ አገር ሰላም ብሎ እንቅልፉን ተኝቶ ነበረ። እንግዲህ ትውጋው አትውጋው ባናቅም አሁን ላይ ግን ሮዛ ባንቴሮን ለመግዳት ለመግደል ትልቅ ዝግጅት እያደረገች ነው ያለችው ማለት ነው። እንግዲህ ሮዛን የሆነ ሰው መጥቶ ወይም ደግሞ ባንቴሮ ድንገት ከተኛበት ነቅቶ ራሱን ካላዳነ በስተቀር ያው ሮዛ ባንቴሮ ለመግደል አስባለች ማለት ነው። እንግዲህ ጩቤውን በእጁ ይዛው ከወጋችው እስከ መጨረሻው ድረስ ልታሰናብተው ትችላለች። ምክንያቱም እንደፈለገው ፈንጠር ብሎ መነሳት ስለማይችል ከወገቡ በላይ ብቻ ነው እንደፈለገው የሚንቀሳቀሰው። አንዴ ከወጋችሁ እስከ መጨረሻው ሊያከትምለት ይችላል። ወይ የሆነ ሰው ወይም ደግሞ እራሱን ነቅቶ ካላስደነገጣት በስተቀር አሁን ላይ ሮዛ ለባንቴሮ ጩቤ ደቅና ፊት ለፊቱ ቆማለች። ልትወጋው ማለት ነው።